በባለፉት ሰባት የለውጥ ዓመታት የአርብቶ አደርን ኢኮኖሚያዊና ማኅበራዊ ተጠቃሚነት ለማረጋገጥ የተለያዩ ተግባራት ተከናውነዋል። መንግስት ለአርብቶ አደሮች ሕይወት ማሻሻል የሚያግዙ እና ተጠቃሚነታቸውን የሚያረጋግጡ ፖሊሲዎችን በማውጣት ወደ ተግባር ማስገባቱም ተጠቃሽ ነው። የማኅበረሰቡን የምግብ ዋስትናን የማረጋገጥ የቴሌኮሙኒኬሽን፣ የመንገድ፣ የትራንስፖርትና ሌሎች የመሠረተ ልማቶችን ለማሟላት የተከናወኑ የመሠረተ ልማት ሥራዎችም አርብቶ አደሮችን ተጠቃሚ አድርገዋል። በለውጡ ዓመታት ተጠቃሚ ከሆኑ የተሰዋደሩ አካባቢዎች መካከል በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የምዕራብ ኦሞ ዞን አርብቶና ከፊል አርብቶ አደሮች ተጠቃሽ ናቸው። አካባቢያችን በርካታ ኪሎ ሜትር ከጤና ተቋማትና ከአገልግሎት መስጫ ተቋማት ይርቃል። በዚህም ወደ ጤና ጣቢያና ወደ ሆስፒታል ለመሄድ ብንፈልግ የሚመጣልን አምቡላንስ የለም ነበር። ከለውጡ በኋላ ግን ነገሮች ተቀየሩ። በአቅራቢያችን የጤና ኬላ ተከፈተልን። እናት የመወለጃ ጊዜዋ ሲደርስ ከዚህ ቀደም የነበረባት ሰቀቀን የለብንም። ወደ ጤና ኬላ ሄደን ወደ ሆስፒታል ሪፈር ቢጻፍልን እንኳን የመንገድ ተደራሽና ተጠቃሚ መሆን በመቻላችን በፈለግነው ሰዓት እንሄዳለን። ለአንድ እናት ከዚህ በላይ ምን ደስታ አላት? መንግስትን እናመሰግናለን። ከሀገራዊ ለውጡ ጋር ተያይዞ በተፈጠረው የአስተሳሰብና የአደረጃጀት ለውጥ አርብቶ አደርነት እንደ ሌሎች የአኗኗር ዘይቤዎች ሁሉ አዋጭና ለሀገር እድገትና ብልጽግና የጎላ ድርሻውን እንዲወጣ አስችሏል። በባለፉት ሰባት ዓመታት እንደ ሀገር ለውጥ መደረግ በመቻሉ ከዚህ ቀደም ሰርተን ውጤታማ መሆን ባልቻልንበት የግብርና መስክ የምርጥ ዘር ለእኛ ማቅረብ በመቻሉ ክትትልና ድጋፍ ሲያደርግልን ነበር። እኛን የሚፈልገንም እና በአንድ አካባቢ ሆነን ምርታማ እንድንሆን የሚያደርገን አካል አልነበረም። ከለውጡ በኋላ ግን ያ ተቀይሮ ምርታማና ውጤታማ መሆን ቻልን። የአካባቢውን የመልማት ፍላጎት ለማሟላትና የተለያዩ ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ወደ ተግባር ከመገባት ባለፈ በተደጋጋሚ የሚከሰተውን ድርቅ ለመከላከል የከርሰ ምድርና የገጸ ምድር ውሃዎችና የተፋሰስ ልማት ስራዎች ተጠናክረው መቀጠላቸው ውጤት አስገኝቷል። በበጋ ጊዜ ከብቶቻችን የግጦሽ ሳር በማጣታቸው ይሞቱብን ነበር። እኛም ለነሱ ግጦሽ ፍለጋ በርካታ ኪሎ ሜትር እንሄድ ነበር። ይኸው መኖ መትከልና መንከባከብ ትችላላችሁ የሚለውን ስልጠና ካገኘን በኋላ ውጤታማ መሆን ቻለን። ከለውጥ ወዲህ መንግስት ለአርብቶ አደሩ በሰጠው ትኩረት የአካባቢውን ተግዳሮቶች በመፍታት ኑሮ የሚለውጡ ተግባራትን እያከናወነ ሲሆን ተስፋ ሰጪ ለውጦች መመዝገቡ ነው የሚነሳው። የአርብቶ ዱጌ ሶቡኒያ አደር አካባቢ ወጣቶች ከዚህ ቀደም እርሻ ካለ እናርሳለን፣ ካልሆነ ወርቅ ለመቆፈር ወደ በረሃ ነበር የምንሄደው። ምንም ውጤት ሳናገኝ ነበር ጊዜያችንን ስናሳልፍ የከረም ነው። የመንግስት ለውጥ በመደረጉ ባለፉት ሰባት ዓመታት እኛ የአርብቶና ከፊል አርብቶ አደረ አካባቢ ወጣቶች የስራ እድል እንድናገኝና ተጠቃሚ እንድንሆን አድርጎናል። ኬቱና ጌጋ ይሁላችሁ። መንግስት በቀበሌያችን ያልነበረውን የት ተደራሽነት አረጋገጠልን። ለልጆቻችንም በአቅራቢያቸው ትምህርታቸውን መከታተል እንዲችሉ አደረገ። አርብቶ አደሮች በመሆናችን እና በከተማ በርቀት ላይ በመገኘታችን በብዙ ተጎድተን ነበር። ልጆቻችን ያለ ዕድሜያቸው ያገቡና ልጆች ይወልዳሉ። በዚህም በበርካታ ተጎዳን። አሁን መንግስት እኛን ተጠቃሚ እንድንሆን አድርገን በሁሉም መስክ ይኸው ልጆቻችን ትምህርታቸውን በአቅራቢያቸው አግኝተው እየተከታተሉ ነው። በባለፉት ሰባት ዓመታት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አርብቶ አደሮች ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ተሳትፎና ተጠቃሚነትን ለማሳደግ መንግስት የተገበራቸው የእድገትና የልማት ፖሊሲዎች የአርብቶ አደሩን ሕይወት እየቀየሩ መሆናቸው ተመላክቷል።